ዛሬ እንግዲህ የምንመለከተው የአስተዳደግ ልዩነት ያላቸው አሊያም ደግሞ ኔጌቲቭ አቲቱድ ያለውና እና ፖዘቲቭ አቲቱድ ያለው ሰው በትዳር ውስጥ አንድ ሲሆኑ ምን አይነት ቤት፣ ምን አይነት ህይወት፣ ምን አይነት ፍቅር ጊዜ ሊኖራቸው ይችላል። እንግዲህ በመስሪያ ቤትም ቦታ፣ በመኖሪያ ቤትም፣ በትዳር ላይም፣ በፍቅር አለምም ሁለት አይነት ሰዎች ነው ያሉት። አንዳንዶቹ በጣም ድብን ያለ ኔጌቲቭ አመለካከት ያላቸው፣ ለምንም ነገር ቀና አመለካከት የሌላቸው፣ በጣም አስቸጋሪ የሆነ በጣም ውስጥ ድረስ የገባ ኔጌቲቭ አመለካከት ምንም ቀጥ ያለ ነገር ብትናገሯቸው እነሱ ቀጥ አድርገው መረዳት የማይችሉ ኔጌቲቭ አትቲዩድ ነው ያላቸው እንደዚህ አይነት አመለካከት ያላቸው ሰዎች እንግዲህ ከታች ጀምሮ ምናልባት አስተዳደጋቸው ትምህርታቸው ጓደኞቻቸው ወላጆቻቸው ቤተሰቦቻቸው ከታች ጀምሮ ይዘውት የሚያድጉት ነገር አለ እና ኔጌቲቭ አመለካከት ነው ያላቸው ሰው ሁሉ ወይ የመፍራት ሰው ሁሉ የመጠርጠር ሰው ሁሉን የመንቀፍ ሰው ሁሉ አይወደኝም የማለት ሰው ሁሉ ቀና አይደለም የማለት ሰው ሁሉ ውሸታም ነው አስቸጋሪ ነው የማለት በሴትም በኩል በወንድም በኩል ኔጋቲቭ አቲቱድ ያላቸው ሰዎች አሉ። እንግዲህ በዚህኛው በኩል ደግሞ በጣም ሲበዛ ቀና ተደርገው ቤተሰብም፣ ጓደኛም፣ ትምህርት ቤትም፣ ራሳቸውም እያንዳንዱ ነገር ላይ ኢንቨስት አድርገው ሰርተው የተወላገደ ነገር እንኳን ብትነግሯቸው በጣም ቀጥ ያለ አይነት አረዳድ ያላቸው ወይ ደግሞ ቀጥ ያለ አቲቱድ ያላቸው ሰዎች የተወላገደውን ነገር አስተዳደጋቸው ስለሆነ ቀጥ አድርገው ይረዳሉ። ምን እንደማለት መሰላቸው? ልክ ይሄ እንደ መነፅር ተመልከቱ። አንድ ሰው የሆነ የጠራ ጥሩ የሆነ መነፅር ካለው ያ ጥሩ መነፅር አጥርቶ ነው የሚያይለት። በዛው መጠን ደግሞ የተወላገደ ነገር የሚያሳየው ከሆነ መነፅሩን እስካልቀየረ ድረስ የሚያየው እይታና ና ወይ ደግሞ ያ የሚያየው ነገር ሊቀየር አይችልም። በጣም በሚገርም ሁኔታ ከታች ከቤተሰብ አንስቶ እያንዳንዱ ነገር ላይ ራሳቸው ላይ ኢንቨስት አድርገው ራሳቸውን ሼፕ ያደረጉ ወንዶችና ሴቶች አሉ። ቤተሰቡ ዋጋ ከፍሎባት ያሳደጋት እሷም ራሷን በራሷ አስተምራ ቀና የሆነ አመለካከት ያላት ራሷን ቤተሰብን ባያስተምራትም ራሷን ይሄ ይሻለኛል ብላ የሆነ ቀጥ ያለ አመለካከት፣ ይሄ ጠማማ ያልሆነ ቀጥ ያለ አመለካከት ያላት ሴት ልጅ፣ ቀጥ ያለ አመለካከት ያለው ውስጡ ቅን የሆነ መልካም የሆነ ወንድ አለ። እነዚህ ሰዎች በትዳር አንድ ቤት ልክ ሲገቡ ምንድን ነው የምናደርገው? ፍቅረኛዋ፣ እሱ ቀና ሆኖ እሷ ቀና ባትሆን፣ እሱ ፖዚቲቭ ሆኖ እሷ ኔጌቲቭ ብትሆን፣ እሱ ኔጌቲቭ ሆኖ እሷ ፖዚቲቭ ብትሆን ምን አይነት ህይወት ሊኖራቸው ይችላል? በነገራችን ላይ ዓለም ላይ እንግዲህ አንድ አይነት ነገር እዚህ ምትል ላይ ኖሮ ማያውቅም ነው ወደፊትም። ሁሉም ቀይ አይደለም። ሁሉም ጥቁር አይደለም። ሁሉም ረጅም አይደለም። ሁሉም አጭር አይደለም። ሁሉም አዋቂ አይደለም። ሁሉም አላዋቂ አይደለም። ሁሉም አማኝ አይደለም። ሁሉም እምነት የሌለው ደግሞ አይደለም። ሁሉም ጥሩ አይደለም። ሁሉም መጥፎ አይደለም። በጣም በሚገርማችሁ ሁኔታ ተዘበራርቀ ነው ምኖር። ከጥሩነት ምንወስደዋለ፣ ከጠማማነት ምንወስደዋለ። ሰዋይነት ባህሪ ውስጣችን አለ። አውሬነት ባህሪ ደግሞ ውስጣችን አለ። በጣም የመገብነው በጣም እያደገ እያደገ እያደገ ሄዳል። በጣም ኔጌቲቭ ከመገብክ ደግሞ ያኛውም እያደገ እያደገ የሆነ ሰዓት ላይ ተራራ ያክላል። ሁለት ቅን ሰዎች ሊጋቡ አይችሉም? ወይ ያው ሊጋቡ ይችላል፣ ችግር የለም። ወይ ሁለት ቅን ሰዎች አርቃን ሰዎች የቸርችንም፣ የቤተክርስቲያንም፣ የመስጊድም፣ ቁርአንንም ጠንቅቆ የሚያውቁ መጻፉንም ጠንቅቆ የሚያውቁ ሰዎች ተጋብተው ተስማምቶ መኖር አቅቷቸው ያውቃል። በፍቅር አለምን በትዳር አለም ስለ ቃሉ በጣም ይቅርታ በግልጽ ማውራት ስላለ ቢኖ በቃ ጥምም ያሉ ናቸው የምንላቸው ሰዎች ተጋብተው በሰላም መኖር አቅቷቸው ሊሆን ይችላል። ሁለቱም ተመሳሳይ ናቸው። እሱም ቀና አይደለም፣ እሷም ቀና አይደለችም። ሁለቱ ሰዎች ተስማምተው ተግባብተው መኖር ከብዷቸው ያውቃል። ሁለት ቀን ሰዎችም ተግባብተው ተጋብተው ቀና ሆነው መኖር አቅቷቸው ያቃል። በጣም በሚያስደንግጥ ሁኔታ እንግዲህ አንዳንድ ጊዜ ምን ሀፕን ያደርጋል፣ አንድ ቀና የሆነ ሰውና አንድ ቀና ያልሆነ ሰው በትዳር እሳትና ጭድ እንደሚባለው እንደዚህ አይነት ሰዎች ተጋብተው ያውቃሉ። እሳትና ውሃ እንደሚባለውም ደግሞ እንደዚህ አይነት ሰዎች ተጋብተው ያውቃሉ። እንደውም ብዙ ጊዜ ይባላል፣ ለቅን ሰው ቅን አይገጥመው ይባላል፣ ለመልካም ሰው መልካም አይገጥመው ይባላል። አንዳንድ ጊዜ እሱ ቅን ከሆነ እሷ ቅን የማትሆንበት አጋጣሚ፣ እሷ መልካም ከሆነች እሱ መልካም የማይሆንበት አጋጣሚ፣ እንደዚህ አይነት ማንነት ያላቸው ሰዎች በትዳርና በፍቅር ከገጥማቸው ምን ማድረግ አለባቸው? ሕይወት ማለት እንግዲህ ይሄንን ባላንስ አድርጎ በጣም አግኝተ ሚሊነር የሆንክበት ወቅት አለ፣ አተ ደግሞ ዜሮ የሆንክበት ጊዜ አለ። እኔ ለምሳሌ ቤትም መኪናም አንድም ሁለትም ሶስትም ኖሮኝ ያውቃል፣ ያን ሁሉም ደግሞ አጥቼ ያውቃል። ገንዘብ በሚሊየን ተንቀሳቀሽ ያውቃለው፣ አጥቼ ያውቃል። ሰው ማግኘቱም አይገርምህም፣ ማጣቱም አይገርምህም። የዛሬ የምንሰራውን ስራ የዛሬ አስር ዓመት ልናፍርበት እንችላል። እያንዳንዱ አለባበሳችን፣ አካሄዳችን፣ ንግግራችንን እያንዳንዱን የዛሬ ስራችን የዛሬ አምስት ዓመት ልናፍር። ይሄ ተፈጥሮ ነው። የዛሬ ማንነቱን ሰው ነገ ሊያፍርበት ይችላል። ዛሬ ድህነት ላይ ካለ ነገ ሀብታም ሲሆን ድህነቱን ሊረግሞ ይችላል። ዛሬ ሀብታም ከሆነ ነገ ድህነቱ ሲሆን ያንን መቀበል ያቅተው ይችላል። ሁለት ሰዎች ሁለት ሰዎች ኔጌቲቭ፣ እና ፖዘቲቭ ይሄ ቀና አመለካከት ያለው እና ቀና ያለውን አመለካከት ያላት ሴት በትዳር አንድ ሲሆኑ፣ ወይ በፍቅር አንድ ሲሆኑ ማድረግ የሚገባቸው የመጀመሪያም የመጨረሻ ቀና ቀናነቱን መቀጠል አለበት በጣም ያ ኔጌቲቭ የሆነውን ጠማማ የሆነው ወልጋዳ የሆነውን ሰው ብድግ ብሎ ዛሬ ያን አመለካከቱ ነቅላለሁ ካለ ሰውየው፣ ወይ ሊነቅለው ይችላል፣ ወይ ከሰውየው ጋር ጠላት ሊሆን ይችላል። በጣም ብዙ ሴቶችና ብዙ ወንዶች የሚሳሳቱ በአንድ ጊዜ ብድግ ብላ፣ ከዛ ያንን ማንነት ለመቅረፍ በአንድ ጊዜ ብድግ ብላ፣ መጠጡ እንዲተው አለባበሱ እንዲተው አካሄዱ እንዲተው አነጋገሩ እንዲተው ብዙ ነገሩን እንዲተው ትመክረዋለች። ከዛ የተነሳ ያ በፊት የነበራቸው ኢንቲሜሲ እየጠፋ እየጠፋ እየጠፋ እየጠፋ ይሄዳል። በፊት መግባባት ነበራቸው፣ ፍቅር ነበራቸው፣ ይዋደዱ ነበር፣ ይሰማት ነበር። ችግር የለም አይደለም ባይዞ ችግሩ ያኔም አለ። ምን ሸፈነው? ፍቅር ሸፈነው። ስትጣሉ ለምንድነው የሚጋነነው? ስትጣሉ ትንሽ ፍቅራችሁ ዝቅ ያለ ስለሆነ አለመደማመጥ፣ አለመተሳሰብ፣ አለመከባበር፣ አለመተማመን ብዙ ተሞክሮ፣ አልስተካከል ያለ ትዳር አለኝ መፍትሄው ምንድን ነው ለምትሉ፣ ይህ ስልጠና ለእናንተ ነው። እራሳችሁ ላይ እንዴት መስራት እንደምትችሉ፣ ጸቦችን፣ አለመግባባቶችን፣ ችግሮችን እንዴት እንደምትፈቱ በፍቅርና በትዳር ህይወት ዙሪያ ላይ ተያያዥ ለሆኑባችሁ ጥያቄዎች በሙሉ መልስ የምታገኙበት ስልጠና ነው። ይህ የኦንላይን ስልጠና ሚያዚያ አንድ ጀምራል። በ0977450 ላይ በመደወል መመዝገብ ትችላላችሁ። መጀመሪያ ስትዋደድ ምኑ ይሸፍናል ፍቅሩ ይሸፍንላል። እየተጣላ ስትመጣ ያ ኔጌቲቭ ነገር በጣም እየጎላ ይመጣል። ከዛ የተነሳ ጠላት አድርገ ታስባል። በቃ የሰውዬ አብሮ አያኖረኝ ምን አብሮ አያኖር? ኔጌቲቭ አመለካከቱ፣ ገንዘብ ማስፋቱ፣ ቁማር መጫወቱ፣ ውሸታምነቱ፣ አስመሳይነቱ ሶሶቹ። ከዛ የተነሳ አንቺና ሰውዬው አብራችሁ የመቀጠል እድላችሁ አናሳ እስከሚሆን ምንም አማራጭ አታችሁ ብትቀጥሉ እንኳን ሁለታችሁ የምትቀጥሉበት መንገድ አሳሳቢ ነው። በጣም በመሰዳደር በጣም በመነቃቀፍ በጣም በመተቻቸት በጣም መጥፎ በሆነ መንገድ ነው አብራቸው የምትከተሉ። ዞሮ ዞሮ ይሄን ነገር መቅረፍ የምትፈልጉ ከሆነ ሴቶችም ከሆናችሁ ወንዶችም ከሆናችሁ ጌታ ምን አለመሰላችሁ? ስንዴ ዘርተን አለበር እንደ እንክርዳድ ማን ዘራው? እንክርዳዱ ማን የዘራው? ጠላት ዘራው። በቃ ሄደን እንቀለው። አትንቀሉት፣ እስከ መከር ጊዜ አብሮ ይድገሉ። ይህን ነቅላለሁ ስትሉ ያኛውን ትነቅላላችሁ እና የመኸሩ ባለቤት ይመጣል። ሲመጣ ገለባውን ወደ እሳት ስንዴውን ወደ ጎተራ ያስገባዋል። እንግዲህ እሷ ቀና ካልሆኝ እሱ ቀና ካልሆነ ቀና ለመሆኑ መጀመሪያ የሚጎዳው ባለቤት ነው። ከዛ በኋላ ነው አንቺን ሚጎ በነገራችን ላይ ያልታረመ ክፉ ጠባይ መጀመሪያ የሚጎዳው ባለቤት ነው። እኔ በጣም መጥፎ አመለካከት ያላችሁ፣ አስተሳሰብ ያላችሁ ሰዎች የእናንተ መጥፎ አመለካከት መጀመሪያ የሚጎዳው እናንተን ነው። አንተ ማትቀርፈው ከሆነ አንቺ ማትቀርፊ ከሆነ ከዛ በኋላ ነው ባለቤትሽን የሚጎዳው መጀመሪያ የሚጎዳው እናንተን ነው። ኔጌቲቭ አትቲዩድ ያለው ሰው ኔጌቲቭ አመለካከት ያለው ቀና የሆነ ነገር ተነግሮት በቀና መረዳት የማይችል ወይ ደግሞ የማትችል ሴት መጀመሪያ ያጠማማነት የሚጎዳው እሷ ከዛ በኋላ ነው ባለቤቷን የሚጎዳው። መርዝ እኮ መጀመሪያ ባለቤቱ ነው አይደለም ይገል የወሰደውን ሰው እስካልወሰድከው ድረስ በቃ ችግር የለም። ቃሪያ ላይዋ አያቃጥልም እንደሚባለው። ስለዚህ ይሄ ኔጌቲቭ አትቲዩድ መጀመሪያ የሚጎዳው ያንን ኔጌቲቭ የሆነውን ሰው ቀና ያልሆነውን ሰው ነገሮችን ቀጥ ተደርጎ ተነግሮት ቀጥ አድርጎ መረዳት የማይችልን ሰው ሁሉ ነገር እሷ በዚህም ብትል እሱ በዚህ አይረዳም። አረፈድኩም ሲላት ችግር አለው፣ እንደዚህም ሲላት ችግር አለው፣ እንደዚህም ሲላት ችግር ዝም ሲል ለምን ዝም ትላለ፣ ሲናገርም ለምን ትናገራለ፣ ሲያኮርፍም ለምን ታኮርፋለ፣ ምንም ማድረግ አይችልም። በቃ እሷ ለምን ቀና አመለካከት ስለሌላት፣ እሱም እንደዛው መምከር አይችልም፣ መንገር አይችልም፣ ምን ማድረግ አይችልም። ለምን ቀና አመለካከት የላትም። ምንም ቀና ነገር ቢነገራት እንኳ በቀና መንገዱ ላትተረጉም ትችላለች። እኔ ከዚህ በፊት ብያቸዋለሁ። እኔ ከተናገርኩት ጥሩ አንድ ሺ አንድ ትንሽ ወልገድ ያለችውን ለቅማ ከምትነቅፈኝ ሴት ጋር ኖሬ ያውቃለሁ፣ በትዳር ሳይሆን በፍቅር አለ። በቃ ቀና ነገር ነገረት ቀና ነገር ማትረዳ እኔ አንዳንዱ ከስተመሮች እኔ ያውቀዋለሁ። ምጭምር ምለ ሁሉ ናቃለሁ ባትል እንኳን የምታውቀውን ነገር ታቃለ ጥናቶች ተጨምሮበት። ዞሮ ዞሮ ከእነዚህ አይነት ሰዎች ጋር የምትኖሩ ሰዎች ይሄን ባህሪሽን ለውጪ፣ ይሄን ባህሪህን ለውጥ ብለሽ አትምከሪው፣ ለውጥ ብለ አትምከራት በተቻለ መጠን አሳያል። ሰዎች ከሚያወሩት ይልቅ የሚኖሩት ነገር በጣም ሲበዛ አስተማሪ ነው። ቀና አመለካከት ካለ ቀናነት ወደ እሷ ይዋረሳል። መቶ ፐርሰንት። አንተ ቀና ከሆንክ በተቻለ መጠን አንተ ጋር ጠማማ ላለመሆን ይጥራል። በዛ ላይ ደግሞ በሚገርም ሁኔታ አንተ እንዳንተ ቀና መሆኑን ሳትፈልገው ቀርቶ እንዳይሆን ያንን የጠማማነት ሀመየትን ነገርን ያንን ነገር ኮንፈርት ዞኑ ለቃ ወደ አንተ መምጣት ስለሚከብዳት፣ ኮንፈርት ዞኑ ለቆ ወደ አንቺ መምጣት ስለሚከብደው እንጂ ቀናነቱ ሳይገባት ቀርቶ አይደለም፣ ሳይገባው ቀርቶ አይደለም። ስለዚህ በተቻላችሁ መጠን ኔጌቲቭ አቲቱድ ያላቸው አመለካከታቸው ከታች ከቤተሰብ ጋር ጀምሮ የተበላሸባቸው ሰዎች ጋር የምትኖሩ ከሆነ ያንን ነገር ነቅላለሁ ብላችሁ ስታስቡ፣ የይን ኢንቲሜቲያችሁ ይጠፋል። ሰውየው ከእናንተ ጋር ጠላት ይሆናል። ለምሳሌ አንድ ነገር ልንገራችሁ የሆነች እቃ ብትኖርና ሰራተኛሽ እዛ ጋር ቀስ ብላ የሆነን እቃ ስትሰርቅ ብታያት ወይ ደግሞ ሲሰርቅ ባለቤትሽን ብታዩ አንቺ እና እሱ አይ ላይን ብትታዩ ምን ይፈጠራል? አንተ እና እሷ ጠላት ትሆናላችሁ። አይተ ግን እንዳላየ ፈላስፋ አውቄ ነውን የማላቀው እንደሚለው አይተ እንዳላየ አልፈ እንትን የት ነበረ ወርቄን የጣልኩት ወይ ደግሞ ብርን የጣልኩት ብለህ ቀስ ብለህ ቦርሳ ውስጥ ብትፈትሽ፣ ዳይሬክትን ብትቀበል ጠላት ታተርፋለህ። ኢንዳይሬክትን ብትቀበል ወዳጅ አትረፈ ማለት መጀመሪያም ሰርቃለች በኋላ ላይም ስርቆት ነገር ግን ያንን ነገር ያሳወክበት መንገድ ጠላት እንዳትሆን ያደርጋታል። ምን ይባላል መሰለህ? ጠላት ጠላት እንዳይሆንበት ጠላቴን አትበለው ነው። በቃ ጠማማን ሰው ጠማማ ካልከውማ ጭራሽ ይበልጥ ጠማማ አደረግከው። ኔጌቲቭን ሰው ኔጌቲቭ አትበለው። እኔ ብዙ አይነት አስቸጋሪ ሰዎች ጋር ነው በጣም ብዙ አይነት አስቸጋሪነታቸውን፣ ግን አልነግራቸው ፈልጌው ነው አልነግራቸው። ምናልባት አይቼ የመቀበል ፍላጎት ካለው ቀስ ብዬ በተቻለ መጠን እንዳለበለዚያ እኮ ከራስህ ታርቀዋለ። አንተ ጋር ግን ከሆነ ግን ስቴፕ ባይ ስቴፕ ያንተ ማንነት እያየ ምናምን እያየ ደካማ ጎን ነው ምኑን እያጠና ቀስ እያልክ እያረምኩት እንደዚህ በጣም ብዙ ሰዎች ወይ ተለውጠዋል። በነገራችን ላይ ካፌ ሄደን ሊናገሩ የፈለጉ ጓደኞች አይናገሩም። ጸጋ ያለ ዛሬ ይላሉ፣ አይናገሩም። በጣም ትልቆቹ ሆኖ እኮ በቃ ጸጋ ያለው ይላሉ አይናገሩም እኔ ፊት ለፊት በታሪክ በታሪክ ኤቭን እንኳን ለመጣላት በሆነ ጉዳይ የሆነ ሰው አስቀይሟቸው ለመጣላት ፈልጎ አጠገቤ በታሪክ አይጣለም እኔ የእኔ አይደለም እግዚአብሔር የተመሰገነ እግዚአብሔር ስራ ነው እኔ ካለው በቃ በታሪክ አልኳቸው እና እዛ ምንድን ነው እኔ እንዲህ ነኝ ብዮ ለማውራት ሳይሆን ይሄን አልተጽዕኖ ይፈጥራል ሰዎች ላይ እና ይሄ ቀጥታ የምትዋጉ ሰዎች ጠላት ታተርፋላቸው ጠላትህን ጠላት ነው ብትለው ጠላት ይሆናል ጠላት እንዳይሆን የምትፈልግ ከሆነ ግን ኢንዳይሬክት የሆነ እንቁስል መዳኑን ማንም ይፈልጋል፣ ግን ቀጥታ ምልታድኖ ስትፈልግ ቁስሉ እንደዚህ ብትነካውስ እንዲ አንቺ ኔጌቲቭ ነሽ አንተ ጠማማ ነህ ብትለው ጠማማ ሰው ጠማማ አድርገ ከዛ በኋላ እኮ ጠላት ነው የምታፈራው። ስለዚህ ያስተዳደግ ችግር ያለባት የአስተዳደግ ችግር ያለበት ኔጌቲቭ አመለካከት ያለ ኔጌቲቭ አትቲዩድ ያለውን ሰው ቀጥታ እንደዚህ ቁስሉን ከምትነኩ፣ ኢንዳይሬክት የእናንተን ቀናነት ይዛቸው ስትሄዱ ትንሽ ትንሽ ነገር በማስተካከል ይህንን ማንነቱን እንዲቀይር አሊያም ደግሞ ከእሱ ጋር በጥበብ እንዴት መኖሩ ይችላሉ መኖራ ሲሆኑ ትችላላችሁ። እሱ እያማ አንቺ ግን እየመረቅሽ፣ ግራህን ለሚመታ ቀኝህን ስጥ እኮ ነው። የሚረግማችሁ መመረቅ ነው። አንተ መምራቅ ሆነ አንተ ስራ መመረቅ እሱ ይረገማል። በቃ ይርገም ዋንዳይ እኔ አምሹር 100 ወደ እናንተ መምጣቱ አይቀርም። ይሰለችዋል። ሰልችቶት ወደ ቀናነት መምጣቱ አይቀርም። በዛ ላይ ደግሞ እንደዚህ አይነት ሰዎችም የሆነ ጥሩ ነገር አላቸው። ሰው ሁሉ የሆነ ጥሩ ነገር አለው። በነገራችን ላይ ፍላጎት ስለሌለ በደንብ ስለማናይ እንጂ የሆነ ጥሩ ነገር አላቸውና ይህን ትንሽ አስቡበትና በትና ከእንደዚህ አይነት ሰዎች ጋር ስትኖሩ ቀጥታ ቆስላቸው መንካ ሳይሆን እናንተ ቀናነታችሁን ይዛችሁ ሄዶ ከዛ በኋላ ስቴፕ ባይ ስቴፕ ቀስ እያላችሁ በጥበብ ያ ኢንቲሜሲያችሁ ያ የመጀመሪያው ኢንቲሜሲያችሁ፣ ፍቅራችሁ፣ መተሳሰባችሁ ሳይጠፋ የዛ ቤት ብርሃን እኮ ወደዚህ ሪፍሌክት ያስተጋባል እኮ አንቺ ጋር ያለ ቀናነት ወደዛ ያስተጋባሉ ወይ መቶ ፐርሰንት። ልጄ ሆይ ከቅን ጋር ሁን፣ ቅን ትሆናለን። ስለዚህ እናንተ ቅንነታችሁን ቀጥሎበት ከዛ በኋላ በአንዴ ቀይሮ አትበሏቸው። ስቴፕ ባይ ስቴፕ ግን የሚለወጡ ናቸው። የራሳቸው ደግሞ በጣም የሚገርም ጥሩ ነገር አላቸው። እኔ ጠላት ከምላቸው ሰዎች በጣም የሚገርም የሚገርም ማንነት አይቻልም። የሚገርም ነገር የሰው ጠላት የለም፣ ግን ሀሳባቸው ለእናንተ ጠላት ሆኖ፣ ግን የሚገርም ኳሊቲ ወዳጅ የምትላቸው ሰዎች ጋር የሌለ ጠላት ውስጥ አለ፣ በተለይ ላንተ እኛ ብዙ ጊዜ ያው አልፈልግም ብለን እንደኛ የማያስቡትን ከህይወታችን ስለምናስወጣ ነው። እና ይሄን ትንሽ አስቡበትና የአስተዳደግ ችግር ያለባትን የአስተዳደግ ችግር ያለበትን ሰው ለማረም ስትሉ የእናንተ ማንነት እንዳይቀየር አድጋችሁ የእናንተ ማንነታችሁን ቀጥ ያለውን ነገር ይዛችሁ ከእግዚአብሔር ጋር ሄዶ አምሹር 100 እግዚአብሔርም ይረዳችኋል። እነዛን ሰዎች ወደ ራሳችሁ ማንነት ትቀይራላችሁ የሚል እምነት አለኝ። ስለ ትዳሬ መማከር ፈልጋለሁ። ቤቴ ሰላም አይደለም። ህይወቴ ሰላም አይደለም። ትዳሬ ሰላም አይደለም። ስነልቦናዊ ምክር ያስፈልገኛል። እገዛ ፈልጋሉ ምትሉ ክፍለ ሀገር ምትኖሩ ውጭ ሀገር የምትኖሩ አዲስ አበባም ያላችሁ በኦንላይን መያዛ አንድ የሚጀምር በሳምንት ሁለት ቀን ቤታችሁ ሆናችሁ ለአንዳንድ ሰት ስልጠና ወስዳችሁ ቤታችሁን ሰላም ማድረግ ትችላላችሁ። እንዲሁም ደግሞ በግል መማከር በቃ የቴጄ ልተንፍስ ከውስጥ ያለው እንዴት ላውጣ እምትሉ ካላችሁ ወደ መልሕቅ ጎራ በሉ። ለበለጠ መረጃ 97745 ላይ ደውሎ እንግዲህ ትዳሯ እንዲድን ላትፈልጋለሁ፣ ትዳሩ እንዲድን ላትፈልጋለሁ እምትሉ በሰፈራችሁ፣ በሀገራችሁ፣ በቤታችሁ ያለ ሰው ካለ ወደ መልሕቅ ጎራ በልበሉት 0977450 ላይ ደውሉ። ለዚህ ዩቱብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ኮመንት፣ ሀሳብ አስተያየት ካላችሁ አስቀምጡልን። አመሰግናለሁ በጣም